ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነው ይብላችሁ። በዚህ ብቻ ደስ ላችሁ ይገባል። ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን፣ ባይድ የነበሩን አውሬ የነበርነውን በጎቹ ስላረገን፣ ባይድ የነበርነውን ልጆቹ ስላረገን የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ብቅ ቁስ አጣው ብለህ እንዴት ራስህን ታጥፋለ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት፣ በዚያ በንጹህ በግ፣ በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየነገርኳችሁ ያለ? ራሳችን ከጽድቅ ዘር አግብተን መቁጠር አለብን፣ ከስጋ ዘር አይደለም። በጽድቅ ዘር የተቆጠረ ሰው ምንጊዜም ድል ነሽ ነው ነገም ከነገ ወዲያ ነገ ምላስ ታስሮ በሞት መወሰድ አይቀር። ሻዋ ኦሮሞ፣ ትግሬ፣ ጎጃሜ፣ ጎንደሬ ማለት ለነገም አያዋጣንም። እኔ ነግሬያችኋለሁ በልቡናችሁ ሰሌዳ ያዙት። ነገ ከነገ ወዲያም ቢሆን የሚያኖረን ሰማያዊነታችን ነው። እግዚአብሔር የሚከፋፍለውን መንፈስ ይሰርልን። እውነቴን ነው እነግራችሁ። እግዚአብሔር በጽድቅ ዘር ነው የሚቆጥረው። ራሳችሁን ከጽድቅ እውነቴን ነው እኔ ከፈለጋችሁ ኩራት ከፈለጋችሁ የሚያኮራ ነገር ልንገራችሁ። እኔ የዮሐንስ አፈወርቅ ልጅ በሉ። እኔ የቅዱስ ቄርሎስ ልጅ በሉ። እኔ የገብረ መንፈስ ቅዱስ ልጅ፣ እኔ የተክል ሃይማኖት ልጅ በሉ። እኔ የጳውሎስ ልጅ በሉ። እኔ ነቢያት ዘር በሉ። እኔ የክርስቶስ ልጅ በሉ። እኔ የቤተክርስቲያን ልጅ በሉ። የሚያኮራን ዘር ይሄኛውን። ሌላው ዘር ግን ይረግፋል። ዘር በዘር ቢነሳ ፈጽሞ ይጠፋል። የኖረ ነው ሲጠፋ የምናውቀው ነው ጸጽራውያን ቢመኩ ይጠፋል። ያን ቢመካስ ይጠፋ ነው። ይኖራል እግዚአብሔር በጻድቃን ዘር ግን ይኖራል። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን። ወገኖችም ንስሐ ማለት እንደ ቀላል ነገር አይታዩ። ንስሐ ማለት የኃጢአታችን ማጠቢያ ሳሙና ማለት ነው። ስለዚህ ምስት በባልሽ ወንድ ደግሞ በምስት ምክንያት እየፈጠራችሁ ከንስሐ አትራቁ። ወደ ንስሐ ተመለሱ። ወደ ንስሐ ተመለሱ። ጊዜ ምሰጥ አይደለም። አው ብዙ ተብሏል፣ ከአባቶቻችን ጀምሮ ቤተ ክርስቲያኑም ትለፈልታለች። ንስሐ ግቡ እያለች ትለፈልታለች። ምን ሰማይ ባልየውን ማለየው ንቁረብ ስል ሴት አትቀበልም ወይ ሴትየዋ እንቀበል ስትል ሰውየው ደግሞ እንደዛ ነው። እንደዛ መሆን የለበትም። ንስሐ ግቡ በስነ ስርዓት ለምን፣ ለምን ነው ንስሐ እንድንገባ? ይጠብቀኛል። እድሜያችንን ያራዝመዋል ለንስሐ ነው ለንሳሀ ከጠዋቱ ንጹሓን የሆኑ ወደ ሀጢያት እንዳይገቡ ተለይ ወስዳቸዋል። እኛ ሀጢያተኞች እድሜ የሚሰጠን ወደ ንሳሀ እንድንመለስ። ስለዚህ ንሳሀ ክርስቲያን ንሳሀ አልገባ ግን ትንሽ ይከብዳል። ወደ ንሳሀ ተመለሱ። እናስተላልፈው። በውጭ ሀገርም ያላችሁ ሀገር ውስጥ ያላችሁ ይህንን ሚዲያ የምትከታተሉ ለወገናችሁ ለዘመድ አዝማድ እንድታስተላልፉ እንድታካፍሉ እንዳው መልእክቴን አስተላልፋለሁ። ይኸው ክርስቲያን ክርስቲያን ከሆነ ግዴታ ንስሐ መግባት አለበት። አደራ ጭምር ነው ንስሐ እንድትገቡ በዓለም ያላችሁ ህዝበ ክርስቲያን በሙሉ ንስሐ ግቡ ነው። ንስሐ ያልገባ ትንሽ ከባድ ነው፣ ከባድ ነው። ንስሐ ደግሞ የኃጢአት ማጠቢያ ሳሙና ማለት ነውና፣ የዋሪ ደርሳትሎ ወደ ንስሐ ተመለሱ፣ ንስሐ ግቡ፣ እንመለስ ነው።